ወንድሜ አይ፣ አልነገሩ። ታዳሚ በዛኛው በር ነው። ታዳሚ ማለት የሞዴሊንግ ነው። እጅግ በጣም ተሰጠዋለኝ። እንደማሸነፍ ደግሞ በጣም እርግጠኛ። ተረጋጉና ከመውሰናችሁ በፊት የእግር አጣጣሪ የለውን አትመለከቱትም? ወድቋል እና እንጂ ማነህ፣ ችግር የለም። በቃ ወይ እዛ ከደረስክ በዛው ብትወጣ፣ እንዳትመጣ። ወንድም ምንድን ነው ይሄ ደሞ? የፓኪስታን ባባይ መሰለ ሰውዬ። እሺ፣ እሺ። ሻንጣውን ይዘ ይልጥር ነው ደሞ አንተ። አዎ፣ ወንድሜ፣ ውድድር ነው ወይስ ስደት ነው የመጣው? ውድድር። ቅጥነቱ ግን ሞዴል ነው የሚመስለው። ምንድን ነው ይሄ የምን ቅጥነት ነው ይሄ? እኮ ድርቃት ነው። እሺ እስኪ እኔ ግን ልብስ ነው የሚታየኝ። አለ አለሱ አይ፣ በቃ እስኪ እስኪ አሳየን እስኪ፣ እንደው እንደ ሐሳብ በጣም ተንሿከ ነው እየሄድክ ያለኸው። ተንሿከ ነው እየሄድክ ያለኸው። አይሆንም ወንድሜ ሙሉ እንትን ነው። አይ ልብስ አበዛ ደንብ የሚያሳድደው ሰው ነው የሚመስለውና። አዎ ተመላለስ እስኪ። ያሳየ ጀርባው ዝም ብለሽ ተመናቀን። ችግር በዚህ ልክ መቋቋም አልችልም። ይሄ ደግሞ እንደው ቆርቆሮ ላይ የምትሄድ ድመት ነው የመስለው። ይጮህ አለ ሲመጣ ቆይ ምንድነው? ቆይ ትካሄድ ያለው እኔ ምንም እየገባኝ አይደለም። የሆነ የተሳሳተ ቦታ ማን ይመጣል? እሺ፣ እስቲ ቀጥል። እስቲ ማነ ኑሮ አይዞን፣ ወንድሜ፣ አይዞ እኛም ቸግሮናል እኮ